ሰላም ሰላም! ውድ አድማች ተመልካቾቼ እንደምናችሁ? እንግዲህ ቀደም ሲል በአንድ ክፍል ወደ እናንተ ባስተላለፍኩት መሰረት የግንቦት ልደታ በዓልን ምክንያት በማድረግ ሰፋ ያለ ዝግጅት አዘጋጅቼ ነበረ። ይህንን ዝግጅት ታዲያ ክፍል አንድ፣ ሁለት፣ ሶስት እያልኩኝ ወደ እናንተ ለቃለው ባልኩት መሰረት በተለያዩ ምክንያቶች ፕሮግራሙ ሳይሳካ ወደ አየር ሳላስተላልፎ በመቅረቴ አሁን ደግሞ በተለያየ መንገድ ወደ እናንተ ለማስተላለፍ ሙከራ አደርጋለሁ። ይህንንም ላስተላልፍ የሞከርኩበት ወይም ደግሞ የፈለግኩበት ዋናው ምክንያት እኔና እናንተን ያስተዋውቀናል ብዬ ስላሰብኩኝ ነው። ክፍል አንድ የሆነው ፕሮግራሜ እንግዲህ ቤተሰቤ ማን እነማን ናቸው የሚለውን ሙሉ ቤተሰቤን ለእናንተ ይፋ አድርጌ ነበረ። እንግዲህ በዛው እለት በግንቦት ልደታ በሌላኛው አቅጣጫ የውሃ ድፎና፣ እንደዚሁም ደግሞ የዶሮ አሰራር በሶስተኛ ደረጃ ደግሞ የንፍሮ አቀቃቀል በአንድነት አዘጋጅቼ ነበረ። ስለዚህ እንደ ፕሮግራም አካሄድ ዶሮውንም ለብቻ እንደገና ደግሞ የውሃ ድፎውንም ለብቻ እንደዚሁም ደግሞ የንፍሮ አቀቃቀሉንም ለብቻ ወደ እናንተ አስተላልፋለሁኝ። እናንተ ውድ አድማጮቼ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በትትና ጠይቃችኋለው። እንግዲህ የተለያዩ ፕሮግራሞችን ወደ እናንተ ይዤ እየቀረብኩ እገኛለሁኝ የእናንተ አይዞች በርቺ ማለት ደግሞ እጅግ በጣም ያስፈልገኛል። እንግዲህ ከልጆቼ ከህፃናት ልጆቼ ጋር እየታገልኩኝ ባለችኝ ሰዓት ነው ለእናንተ ቁም ነገር ያስጨብጣል፣ ያዝናናል፣ ወይም ደግሞ ከእናንተ ጋር ያስተዋውቀኛል ብዬ የማስበውን ፕሮግራም እየሰራሁላችሁ ያለሁት እና ሁላችሁም ፕሮግራሜን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንድታበረታችሁኝ አሁንም በድጋሚ ጠይቃለሁኝ። እንግዲህ ዝግጅቱን እንደምትወዱት ባለሙሉ ተስፋ ነኝ። ፕሮግራሞችን እንድትከታተሉና ያላችሁን አስተያየትም የሀሳብ መስጫ ሳጥን ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። እንግዲህ ዶሮውን በደንብ ተሰርቶ በምን መልኩ ይጠናቀቃል የሚለውን ከመጀመሪያ እስከ መጨረሻ ድረስ እየተመለከታችሁ እናንተም ያላችሁን ሀሳብ፣ አስተያየት እንድታደርሱኝ በአክብሮት ጠይቃችኋለሁ። እንደዚህ ዶሮ ለመስራት ችላ ችላ ስላልኳት ነው። በጣም እያለቀሰችብኝ ያለችው። የዶሮ ሀሳብ የመጣው በጣም አፍደን ስለሆነ ለዛ ነው። ቶሎ አይደርስልንም በማለት ነው። እንግዲህ ምን እያልን ያለነው

በዚህ መልኩ ብዙ አጥንቱን እናነሳው። ግን በዚህ መልኩ ቆርጠውና እቺ ዝጅ ጋር ቆመቻው አጥንትም እናነሳታለን። ይህ ሳሳማ ቀሻው ነው። ስለዚህ እንደዚህ አድርገን በቀላሉ እናነሰዋለን። ይሄ ከዝጋነቿን እቺ መቋረሻ እንግዲህ ባልና ሚስት ለሁለት ተካፍሎ የሚበሏት ናት። እንትን ትመስላለች። እንግዲህ ውድ ተመልካቾቼ ይህንን ይመስላል። በደንብ ደግሞ አቅቤ በሎሚ ዘፈዝፈዋለሁ። እንግዲህ ይህንን ደግሞ በደንብ አድርጎ እና በሎሚ ይዘፈዘፋል። በሎሚ ስዘፈዝፈው ደግሞ ተመልሰን እንገናኛለን። ያው እንግዲህ በዚህ መልኩ እንደዚህ ይታጠባል። ዶሮ በጣም ኩቻሻ ስላሉ ደጋግመን ልናጥቦ የሚገባው ዶሮ መጀመሪያ እንግዲህ እንዳያችሁት ንጹህ ይመስል ነበረ። ነገር ግን በታጠበ ቁጥር ብዙ ቆሻሻ ይወጣል። ስለዚህ እንደዚህ በደንብ ትፋርፍ። ከዛ በኋላ ካጸዳ ነው በኋላ ነው የምንዘፈዝፈው። ስለዚህ ከተዘፈዘፈ በኋላ ራሱ ቀርቷል ብለን የጨረስ ነው ዶሮ መልሶ ቆሻሻ ይኖረል። ስለዚህ እንዲህ እያገላበጥን በደንብ ትፍ ወደ በኋላ ላይ እንግዲህ ስባሉ ሲዘፈዘፍ ደግሞ ትንሽ ይመጣና ከዛ ድጋሚ ደግሞ ተዘፈዘፈ በኋላ ምን ነው፣ እና ሽንኩርት አንድ ዶሮ ዶሮ ስለሆነ ተመንሰን እንገናኛለን። ማለት በዝንሽንኩ ውሃ እስከሚመጥ ድረስ በደንብ እናንተ እናበስለን። ውሃው ምጥጥ ካረገልን በኋላ ዘይት ስንጨምር ወይም ደግሞ የመጨረሻ ውሃ መጦ ምን ይመስላል የሚለውን ተመንሰን እንገናኛለን። የበዛ አልመሰለኝም። ምኑ ነው ዘይቱ? ትንሽ የበዛ አይመስልም እንደ እኔ አገባበት አሁን እኮ ከመብዛት ጋር ሳይሆን ከዘይት ውድነት አንጻር ያን ያህል ማረግ አልነበረብኝ ነበር ብለሽ ነው ያመንኩ። አሁን እኮ ከዘይት እኮ ቂቤ መብላት ይሻላል ይመስለኛል አይደል? ይህን ሁሉ ዘይት ጨምረሽ እንደገና ቂቤ ልጨምሪኝ ያው የሚያጣፍጥልሽ ነገር ኋላ ላይ ለመጫወት ያህል ነው እንጂ ግድት መደረግ ያለበት መደረግ አለበት። ይኸው እንግዲህ በርበሬውንም አስገብተናል። የቀጥታ በርበሬውን ስናስገባ ባለማሳየታችን፣ ነገር ግን ያው ቅድም ዘይት ጨምረናል። አሁን ደግሞ በርበሬ ያርገንበታል። በዚህ መልኩ እንግዲህ ምንም ውሃ አላስገባንም። በዘይቱ ላይ ነው በርበሬ የሚጨምር ነው። እንደዚህ እሽት እያደረግን እንደገና በደንብ እናበስለዋለን ማለት ነው። ለረጅም ደቂቃ በሚባል የጊዜ ቆይታ በደንብ እሽት አድርገነው ተመልሰን እንደገና እንገናኛለን። አሁን ምን ነበር የጨመርንበት ቲማቲም። ሁሉም ወጥ ላይ ተሰራ ቲማቲም ወዳለው ሰው እንደየፍላጎቱ ነው። ቲማቲም የማይጨምር ሰው አለ፣ ነገር ግን እኛ ቤት ቲማንቲም እንጨምራለን። ያው ቶሎ ማለቅ አለበት ቲማንቲም መጨመር የማይፈልግ ብዙ ሰው ምክንያቱ ሲጠየቅ ቶሎ ጀጅ ይላል ይላል። እኛ ግን ያው ቤተሰብ ስለሆንን ጀጅ እስከሚል ድረስም ስለማናቆየው ችግር የለውም። ኤምራኪ እንኳን አደረሰሽ። ነስቲ ነ ማን ማነው? ስምሽ ስምሽ ማን ስምሽ ማን ነው ስምሽ? እምራክል ተገኑ እስቲ ይኝኔ እስቲ፣ ምን እየሰራሽ ነው? አ ምን እየሰራሽ ነው? ምን እየሰራሽ ነው? ቪዲዮ ማን እቃ ያነሰው ያለው ቁጣ እሱ ምንድን ነው? እሱ ምንድን ነው? አው እስቲ ጮውና አሳይ። ይሄው የታለጭ ዋ ማን አይምራኪ፣ እንኳን አደረሰሽ። አይ እ እንግዲህ ውድ ተመልካቾች ዶሮ በዚህ መልኩ ተዘፍዝፎ፣ በጨውና በሎሚ ተዘፍዝፎ አንድ አራት ሰዓት አካባቢ ዘፍዝፌ ተመልሻለሁ። እንደዚህ ሎሚውን አነሳዋለሁ ማለት ነው እንዴ እንደምትመለከቱት እንግዲህ ቅድም በጣም ንጹህ ነው ብለን አጥበን ያጸዳነውን ዶሮ መልሶ እንዴት እንደቆሸሸ ይታያል። ስራሽን ቀጥያለሽ። ይው እንግዲህ ያባወራው ደግሞ ጫማ አልቀየርኩ እያለ እያስቸገረ ይገኛል። ዶሮው እንግዲህ እንደዚህ በድጋሚ በደንብ ተደርጎ ይታጠባል ማለት ነው። ሲዞር እንግዲህ

ይሄው እንግዲህ ዶሮውን እንደዚህ እያደረግን እዚህ ጋር መድረሻ ትለናል። እንዲጨምቅ እያደረግን እዚህ እናስቀምጠዋለን። ራሱ ውሃ ይተፋል ማለት ነው። ውስጡ ያለው ውሃ ተፍቶ እንዲወጣ ስለሚፈለግ ነው። እንደዚህ እያደረግን መድረሻ ላይ እናደርገዋለን ማለት ነው።

ያው የሴት ትንሽ የለውም የሚባሉ ነገር እውነት መሆኑን አረጋግጫለሁ። ምራይ ይሄ ምንድን ነው? ይሄ ምንድን ነው? ላምናት እንደ ላምናት እንደ ዶሮ ዶሮ ቤት አንቺ ዶሮ የለም፣ ዶሮ የለም። እሺ እንግዲህ እንደምታዩት እንደምታዩት ይሄ የዶሮ ስጋ አሁኑ ያያችሁት ነው። ውሃ እየተፋን ያለው እንደምታዩት፣ ይሄ ውሃ ከስር ከስር የተፋውን ውሃ እየደፋን ቢለ ቢለ ቢለ በደንብ እናደርቋለን። ልጅት እንደ እንግዲህ በዚህ መልኩ ውሃ የተፋውን ውሃ አንድ ዞር ከፊት ላሳያችሁና እንግዲህ ካሁኑ በዚች ደቂቃ እንኳን ያመነጨው ምን ለምታሪት እንደዚህ እንገለብጠዋለን። ወደ ኋላ ላይ በእጃ ነባውን ቅዳሚ ከእና ስጋውን ከዛ በኋላ እንደዚ እቀነብተዋለን። ውሃው በደንብ አልቆ ጥብስ አድርገን ነው ደግሞ በዚህ መልኩ ውሃውን በጣም ስለመጠጠ እንደዚህ

ነ ነገር በያ ያንን ስጋውን እንግዲህ በደንብ ጥብስ አድርገን ወደዚህ እናመጣዋለን። እንደዚህ በደንብ ውሃ ጠብ እያደረገን።

ግባ ናጋ ግባ፣ ይቀርብ ነው። ምግብ ብላ። እንግዲህ ዶሯችን ደግሞ በዚህ መልኩ ስጋው ተጨምሮ እንዳያችሁ ቅድም ጥብስ አድርገ ነው። ከዛ ከተጠበሰ በኋላ ስጋውን ወደ ቁሌቱ ጨመርነው። ከዚህ በኋላ በደንብ አቁላልቶ በልኬታችን የተወሰነ ና ውሃ ጥደናል። በማንቆርቆረ እሱ ሲፈላለን ደግሞ በልኬታችን ጨምረን ተልሰን ማለት ነው። ከዛ ቅቤያችንን አድርገን ቅመማ ቅመማችንን እንጨምርበታለን። አሁን የተወሰነ ያው ስጋው ከገባ በኋላ በደንብ መቁላላት አለበት። ተመልሰን ደግሞ እንመጣለን። እንግዲህ ተመልካቾች በዚህ መልኩ የመጨረሻው ደረጃ ላይ ተደርሷል። ውሃ ልኪቱን ጨምረንበታል። ቅቤ አሁን እንጨምርበታለን። በቂ ነው እንደምታዩት። እንግዲህ በጣምም ሳይቀጥን በጣምም ሳይወፍር ይሆናል ማለት ነው። ከዚህ በኋላ እ አልሽ ምን ይሁን ምንድን ነው የሆነው? ሳይቀጠን ሳይወፍር፣ መካከለኛ ነው። ጥሩ፣ እሺ መካከለኛ ተደርጓል። ስለዚህ አይቅቢው ይቆያል ትንሽ

እን እንግዲህ እንደኔ እንደኔ ግን በጭልፋ ተርጊሽ አልነበር። አይ እንደዚህ ይሻላል። እንደዚህ የሚሆነው በጭልፋ ደግሞ ሊበዛ ስለሚችል በጣም ሲበዛ ለጣዕም የሚሆን እንጂ ሲበዛ ደግሞ ያሚያክል እና በመጠኑ ይበቃል በሚል አ ስለዚህ እንደ ዶሮ ብዛት የቅቤውን መጠን ይለያያል። ለሁለት ለሁለት ዶሮና ለአንድ ዶሮ የሚደረገው ቅቤ መጠን ይለያያል። ስለዚህ ውድ ተመልካቾች እንግዲህ ውድ አድማች ተመልካቾቼ ዶሮ በዚህ መልኩ ተሰርቶ ተጠናቋል። እንግዲህ እንዴት ነበር፣ ዶሮ ምን ምን ይመስል ነበረ የሚለውን ደግሞ በሌላ ፕሮግራም። ዛሬ ያው የተጨናነቀ ፕሮግራም ስለሆነ ከዚህ በላይ የአየር ሰዓቱን ከሚይዝ በሚቀጥለው ፕሮግራሜ ደግሞ እንዴት ተመገብ ነው ምን ምን ይላል የሚለውን ደግሞ ከመላ ቤተሰቤ ጋር አብሬ ከህፃናት ልጆቼ ጋር ከባለቤቴ ጋራ ምን ይላል ሚለውን በደንብ ቀምስ እየቀመስን ደግሞ ለእናንተ እናቀርብላችኋለን። ውድ ተመልካቾቼ አሁንም በድጋሚ ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ አድማጭ ተመልካቾቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝና እንደዚሁም ደግሞ ለእኔ ይጠቅማል፣ ወደፊት ያሳድገኛል። ቤት ውስጥ ሄደን ብንጠይቃቸው አስፈላጊ ነው ከሚባለው የቅመማ ቅመም አይነት አንድ ላይ ተቀላቅሎ የሚሸጥ ነው። መከለስ ላይ ይባላል። እሱን እንግዲህ ቤት አምጥተን ለቅመን አዘጋጅተን ፈጭተን ነው እንግዲህ በዚህ መልኩ ያዘጋጀ ነው። ስለዚህ እሱንም ደግሞ ተጨምሮበታል ማለት ነው። ቀደም ሲል እንደነገርኳችሁ ከዚህ በኋላ የሚኖረው ፕሮግራም ቤት ይሆናል። ተከተሉ።